ደሰክሬት የሚለው መጽሐፏ ላይ ራንዳ ቤሪን እነዚህ የሚል ሀሳብ ታስቀምጣለች። በአጋጣሚ የምታስቡትን ሀሳብ ሳይሆን የምትስቡት እናንተ ራሳችሁን ነው የምትስቡት የሚለውን ሀሳብ ታስቀምጣላችሁ the law of attraction አትራክሽን ወይ የስበት ህግ የሚለውን ሀሳብ ዛሬ እናያለን የእውነትም የስበት ህግ የሚባለው ነገር አለ ወይ አፕላይ እያደረገ ነው ወይ ሰዎች ላይ እየሰራ ነው ወይ የሚለውን ሀሳብ ዛሬ ከነጋር እናያለን ብዙ ሰው the law of attraction የሚለው ወይ የስበት ህግ የሚለው ነገር ከአጋንንታዊ ከሰይጣን አለም ጋር ሲያነካካና ከዛ ዓለም እንደመጣና የዛ የሰይጣን የጨለማው አለም ስራ እንደሆነ ሲያገናኝ ትመለከታላችሁ አንዳንዶቹ ደግሞ በመጽሐፍ ቅዱስም ውስጥ የማይከለከል መጽሐፍ ቅዱስም የሚደግፈው ሀሳብ እንደሆነ የሚያወሩ ብዙ የመንፈሳዊ ሰባኪዎችን ላይክ እንደነጓሽማን ትመለከታላችሁ ታያላችሁ። ላ ኦፍ አትራክሽን ወይ የስበት ህግ የሚባለው ነገር ምንድን ነው? በሰዎች ላይ ደግሞ የሚሰራው ነገር ምንድን ነው? ሰላም ቤተሰቦች እንዴት ናችሁ? ወንድማችሁ ማርክ ነኝ። በዚህ በማርክ ሶሉሽን ዛሬ ስለ ላ ኦፍ አትራክሽን ወይ ስለ ስበት ህግ አንዳንድ ነገሮችን እናያለን። አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሆኑ ደ ሴክሬት የሚለው በራንድ በሪንግ የተጻፉ መጽሐፎችን ብዙ ሰው ደ ላው ኦፍ አትራክሽን የሚለው ሀሳብ እሷ ጥንቅቅ አድርጋ እንዳስቀመጠችና ከሷ ነገሮች እንደተነሱ አድርጎ ነው የሚያዩት። ፊልሙን ካያችሁ ምናልባት ወይ መጽሐፉንም ካነበባችሁ፣ እዛ ውስጥ ደ ሴክሬት የሚለው ለአንዳንድ ነገሮችን አስቀምጣለች፣ ደ ላው ኦፍ አትራክሽን። ነገር ግን ታሪክ እንደሚያስረዳና ብዙ ቦታዎች ላይ ማየት ከቻላችሁ ከዛ በፊት ከሷ በፊት የነበሩ ብዙ ሰዎች በመጽሐፎቻቸውና በህይወታቸው ላይ ተግብሮ እና ሲያለፉ ማየት ይቻላል። እነ ፕሉቶ፣ ጋሊሎ ጋሊሌ፣ ሼክስፒር፣ አይዛክ ኒውተን፣ ዴልነ ካርኔገ፣ ቶማስ ኤዲሰን የመሳሰሉት ብዙ ሰዎች እንደና አሪስቶትል በመጽሐፋቸውም ሆነ በሀሳባቸው በሚሰሩ ተግባራቸው ላይ ስለ ሎፍ አትራክሽን ወይ ስለ ስበት ህግ አስቀምጠዋል፣ ጽፈዋል፣ ተጠቅመዋል። አንድ ነገር ግን ማውራት የምችለው ስለነዋሽማን መጽሐፎቻቸውን ማየት ትችላላችሁ። በብዙ ሃይማኖትም ያሉ በፍልስፍናም አለም ውስጥ ያሉ ሰዎች ይህን ነገር ተጠቅመዋል፣ ጽፏል እንዳለ ማስቀመጦ አልፏል። በመሰረቱ the law of attraction ወይ የስበት ህግ የሚባለው ነገር አንድ ነገር ነው። የሚስበው አካል አለ የሚሳበው አካል አለ ማለት ነው። ሁለት አካል ነው የሚናየው። የሚሳብ አለ፣ የሚስብ አካል አለ። ሁለት ተመሳሳይ የሆነ አቅም ያላቸው ነገሮች አንዱ አንዱን ይስባል፣ አንዱ ደግሞ ይሳባል። ስለዚህ የሰው ልጅ ጋር እንዴት ነው የሚገናኘው? the law of attraction እንዴት ነው የሰው ልጅ ላይ አፕላይ የሚያደርገው? እንዴት ነው ሰዎችን የሚጠቅመው? በአሉታዊም ሆነ በአውንታዊ፣ አንተ የምታስበው ሀሳብ የምትመኘው ነገር ምንም ነገር ይሳባል። ባጭሩ የስበት ህግ የሚባለው ማንኛውም ሰው የሚያስበውን ሀሳብ ወደ ራሱ ይስባል ነው። አንተ በጎ ካሰብክ በጎ ነገሮችን ወደ ራሴ ትስባለ። ክፉ ካሰብክ ወደ ራሴ ክፉ ነገሮችን ትስባለ። የምታስበውን እያንዳንዱ ነገር አንተ አስቀድመ በአእምሮ ያሰብከው ነገር ነው ወደ ራሴ የምትስበው። በዚህ ዓለም ላይ ሁሉም ነገሮች የሚሳቡ ነገሮች ናቸው ነው አንድ ነገር ልንገራችሁ። ልክ የስበት ህግ የሚባለው the law of attraction እንደ the law of gravity የመሬት ስበት የማይታይ የማይጨበጥ ነገር ግን መኖሩ እርግጥ የሆነ ነገር ነው። አንድ ነገር ልንገራችሁ፣ ምሳሌ ፕላኔቶች ያልተበታተኑ እኛም ከምድር ተነስተን ወደ ሌላ ፕላኔት ያልተበታተን ነው ያልተነጠቅ ነው። ምን ስለሆነ ነው? ምድር እኛን ስለምትስበን ነው በ9.8 ግራቪቲ ምድር እያንዳንዱን ሰው እያንዳንዱ መሬት ላይ የሚገኘው ነገር ስለምት እያንዳንዱ ሰው ከምድር ተነስቶ ያልተበታተነው ያልተነጠቀውም በዛ ኬስ ነው። ዋይ ምድር ስለምትስብ ሁሉንም ነገር ስለምትስብ ስባ ስለያዘች ሰው አልተበታተነ። ምድር ላይ የሚገኘውም ነገር ልክ እንደዛ ያልተበታተነ ተቀምጦን የሚገኘው በዛው መንገድ፣ ሌሎችም ፕላኔቶች ያልተበታተኑት አንዱ ፕላኔት ከሌላኛው ጋር ያልተጋጨበትን ምክንያት እያንዳንዱ ፕላኔት በራሱ በስበት ህግ ውስጥ ስለተቀመጠና ስለተዋቀረ ስለ ነው። በዛውም በስበት ህግ ውስጥ ተመሳሳይ በሆነ በስበት ህግ ውስጥ አለም ራን ስለምትደረግ አንዱ ነገር ከአንዱ ነገር የተለያየ ስበት ስለሌለው ተመሳሳይ በሆነ በራሱ አለም ይዘት ነው የተቀመጠው። ልክ እንደዛውም ዘ ላፍ አትራክሽን የሚባለው ወይ የስበት ህግ የሚባለው የማይታይ የማይጨበጥ የማይዳሰስ ነው። ነገር ግን በሰዎች ሀሳብ ኮንሲደር አድርጎ በምታስቡት ነገር በእናንተ ህይወት በዚህ ምድር ላይ በምታደርጉት ስራችሁ ላይ ሀፕን ማድረግ የሚችል አቅም ያለ ነገር ነው። ስንቶቻችሁ ታውቃላችሁ? ሁሉም ነገር ወደተፈጠረበት ወደ ምንጭ ወደ ሆነው ነገር እንደምሳብና መጨረሻ ወደዛ እንደሆነ አንድ ነገር ልንገራችሁ። ምንም ነገር ከተገኘበት ምንጭ ወደ ሌላ ወደ ሆነው ነገር በመጨረሻ አይሳበም። የሚሳበው የሚመለሰም ወደ ምንጩ ወደ ተፈጠረበት ነገር ነው። ኤግዛምፕል ልስጣችሁ። ከምድር ምን ተገኘ? መጽሐፍ ቅዱስን ካያችሁ እግዚአብሔር ምድር ህያዋን ፍጥረታትን እንደየወገኑ ታስገኛል አይደል? ከዛም ልክ ምድር ህያዋን ፍጥረታትን አስገኘ ይችላል እግዚአብሔርም አየ መልካም እንደሆነ አየ ይላል። ልክ እነኚህ ከምድር የተገኙ አካላት ምሳሌ እንስሳትን ማየት ትችላላችሁ። እነኚህ ከምድር የተገኙ አካላት መነሻቸው ምድር ነው፣ መጨረሻቸው ምድር ነው፣ የሚሆኑትም ምድር ነው። የሚገርማቸው እንስሳት ከምድር ነው የተገኙት፣ የሚመገቡትም ከምድር የተገኘ ነገር ነው። እጽዋትን ይመገባሉ፣ የተለያዩ ቅጠላቅጠሎችን ይመገባሉ። የሚመገቡት ከምድር ስለተገኙ ነፍሳቸው፣ ሁሉም ነገራቸው ከምድር ጋር የተገናኘ ነው። የሚመለሱትም ወደ ነበሩበት ወደ ተገኙበት ወደ ምድር ነው። የእንስሳት ሁሉም ነፍስ ወደ ምድር ነው የሚመለሰው። የሚመገቡትም ከምድር ነው። ልክ ከምድር የተገኙትን እንስሳትን ከምድር ነጥለን ሌላ ፕላኔት ብንወስድ በህይወት መኖር አይችሉም። ለምንድ ነው የሚባለው? ለምንድ ነው በህይወት መኖር የማይችሉት? ህይወታቸው፣ ነፍሳቸው፣ ስሬታቸው ሁሉ ከተገኙበት ነገር ጋር የተቆራኘ ህብረትና ማንነት ስላላቸው ማለት ነው። ይሄ ምንድን ነው የሚያሳየው? ሁሉም ነገር ከተገኘበት ምንጩ በተለየ ቁጥር ሞትን ይሞታል። ከምንጩ ጋር በተጣበቀ ሰዓትና ግን ጊዜ በዛ ነገር ላይ መኖር ይችላል። ሁለተኛ ፍጥረታትን ምሳሌ አሳ ማየት ይችላላችሁ። ውሃ ሕያዋን ተንቀሳቃሾችን በውስጥ የሚገኙትን ታስገኝ ይላል አይደል? ዘፍጥረት ምዕራፍ አንድ ላይ ካያችሁ አሳ የተገኘው ከውሃ ነው። በነገራችን ላይ አሳ ልክ እንደ ወፍ ደስታውን ማግኘት ፈልጎ ከውሃ ቢወጣ ሕይወቱን ሌላ ከውሃ ወጥቶ መኖርን ቢፈልግ ደስታውን ቢፈልግ ከውሃ በወጣ ቁጥር ሕይወቱን ያጣል፣ መኖርም አይችልም። ዋይ ቢኮስ የተገኘው ከውሃ ስለሆነ ምንጩ ውሃ ስለሆነ በውሃ ከውሃ በተለየ ቁጥር ሞትን ይሞታታል እንጂ በሕይወት መኖር አይችልም። የሰው ልጅ በመሰረቱ ከሁለት ነገር የተገኘ ነው አንዱ አካል ይሄ የሚታየው የሚጨበጥ የሚዳስስ ግዙፍ አካል ስጋው ከአፈርና ከአፈር የተገኘ ነው ግን የማይታየው የማይጨበጠው ነፍስና መንፈሱ ከፈጣሪ የተሰጠ ነው ዛሬ እያወራ ያለሁት ይህ ከስጋው የተገኘው አካል ስጋው ከምንጩ ጋር የተጣበቀ ብረት አለው ከምኑ ጋር ከአፈሩ ጋር የተጣበቀ ብረት አለው ከመሬት ተነስተን ወደ ሌላ ፕላኔትም ያልተነጠቅነው መሬት ስጋችንን ስለ ስለምትስብ ነው። ዋይ ቢኮስ እኛ የተገኘ ነው፣ ስጋችን የተገኘው ከዚህ ከምናየው ከአፈር ከመሬት ስለሆነ። ሁለተኛ ደግሞ እኛ የምንመገበው በስጋችን የምናገኘው ነገር ሁሉ ከመሬት የተገኘ ነው። ስጋ ተመጋቢም ቢሆን ስጋ ሁሉ፣ ነፍሳት ሁሉ፣ እንስሳት የሚባሉ ነገሮች ምንጫቸው አስቀድሞ የተገኙት ከእግዚአብሔር በወጣው በአፉ ቃል መሰረት፣ ግን የተገኙት ከአፈር ነው አርል አፈር ህያዋን ተንቀሳቃሽ ፍጥረታትን በእንደየወገኑ ታስገኝ ነው የተባለው። ልክኛ ከአፈር መገኘታችን ብቻ ሳይሆን የምንመገበውም ነገር ከምድር ከተገኘው ነገር ጋር ነው። እኔ አልበላም ከምድር የተገኙትን እንስሳትንም ሆነ እጽዋትንም ሆነ ቅጠላቅጠሎችን አልመገበም የሰው ልጅ ካለ ሞትን መሞቱ ነው። ምክንያቱ ስጋው መንፈስን መመገብ አይችልም። ስጋው መመገብ የሚችለው ነገር ቢኖር ከምድር የተገኘ ነገር ነው። ከምድር በተለየ ቁጥር መጨረሻም የሚሆነው ወደ ተገኘበት ምንጩ ይመለሳል። ያ ምንድ ነው? አፈርነህና ወደ አፈር ትመለሳለህ የተባለው ለዛ ነው። አሳ ከውሃ ተገኝቷል። ከውሃ ሲለይ ህይወቱን ያጣል። እንስሳት ከመሬት ነው የተገኙት። የሚመጋቡት ከመሬት የሆነ ነገር ነው። ከመሬት በተለየ ቁጥር ይሞታሉ። መሞትን ብቻ ሳይሆን ሲሞቱ ምንጫቸው ወደ ሆነው ወደ መሬት ተመልሶ ይገባሉ። የእንስሳት ነፍስም ወደ ምድር ይመለሳል፣ ይላል መጽሐፍ ሲናገር ስለዚህ እዚህ ጋር ምንድነው? የምታዩት ነገር ማለት እኛ የሰው ልጆች መንፈሳዊ አካል አለ። መንፈሳዊ አካላችን በሞትንን ቁጥር ግን የሚመለሱት ወይ የሚሄዱት ወደ ተፈጠሩበት ወደ ተገኙበት ወደ ፈጣሪያችን ነው። ነፍሳችን ወደ ፈጣሪ ነው የሚሄደው። የእንስሳት ነፍስስ ከምድር ስለተገኙ ወደ ምድር ነው የሚሄዱት። ያን መጽሐፍ የመክብብ ላይ ማንበብ ትችላላችሁ። እዛ ላይ ሙሉ ሐሳቡ ተቀምጧል። ከዚህ ጋር ስገናኝ ሎው ኦፍ አትራክሽን ወይ የስበት ህግ የሚባለው ነገር እንደሚሰራ ማሰብ ትችላላችሁ። አሁን የነገርኳችሁ ነገር ምድር ሰዎች ከምድር ተነስቶ ያልተበታተኑት ወደ ሌላ ፕላኔት ያልሄዱት ከምድር የተገኘው ከምንጩ ጋር የተጠበቀ ህብረት ያላቸው አንደኛ መሬት ስለምትስበን ነው፣ ሁለተኛ አፈጣጠራችንም ከዛ ነገር ጋር የተቆራኘ ህብረት ስላለው ነው። እኛ ከምናየው፣ ከምናስበው፣ ከምናውቀው ምስጢር በሆነ መንገድ ግን ያ ነገር መኖሩ የሚያረጋግጥ ነው። ደላ ኦፍ አትራክሽን የሚባለው የስበት ህግ የሚባለው ነገር በነገራችን ላይ በቃ በአጭሩ ምንድነው? እያንዳንዱ ሰው የሚያስበው ነገር ይስበዋል። ልክ በረከትን መልካም ነገር ስታስብ ወደ አንተ የሚመጣው በረከት ነው፣ መልካም ነገር ነው። አንተ ክፉ ስታስብ፣ አመፃ ስታስብ፣ መውደቀ ስታስብ፣ ከሳራ ስታስብ፣ በህይወት የወዳደቁና ውርቀትን ስታስብ፣ በህይወትም የምታገኛቸው እያንዳንዱ ነገሮች ምንድነው ክፋትና በጎ ያልሆኑ ነገሮች ናቸው ነው አንድ ነገር ልንገራችሁ። አመስጋኝ ስትሆኑ በህይወታች ማመስገንን ስትለማመዱ ወይ በረከትን ስታስቡ የበረከት ጋር የተገናኘው ነገር ምንድነው? አንድ ሰው እኔ ተባርክ ያለው እግዚአብሔር ይመስገን ህይወቴ ደና ነው ብሎ በረከትን ሲያስብ በህይወቱ የሚያስባቸው ምስጋናን ነው ተሳክቶልኛል ነው ደስታ ነው በህይወቱ የሚመጣው ልክ በዛውም ቅጽበት እኔ አልተሳካልኝም በዚህ ህይወት ውስጥ እኔ እድለኛ አይደለሁም ብሎ ማሰብ በጀመረ ቅጽበት በህይወቱ የሚመጣው ማግሮመረም ተስፋ መቁረጥ፣ ማማረር፣ ሐዘን የመሳሰሉትን በህይወቱ ያመጣል። የነኝ ደግሞ ሪያክሽኑ ምንድነው የሚሆነው? በሽታ ይሆናል፣ ማጣት ይሆናል፣ ካሉ ሰዎች ጋር ጤናማ ያልሆነ ህብረት ይሆናል። ብዙ ሰው ደላው ፋትራክሽን ከአጋኒንታዊ አለም ጋር ቢያገናኝም ነገር ግን ብዙ ሰዎችም ልክ እንደዛው ከመጽሐፍ ቅዱስ ጋር ምንም የሚጋጭ ህብረት እንደሌለ ብዙ መንፈሳዊ ሰዎች መጽሐፋቸው ላይ አስቀምጧል። እኔም በእርግጥ ላው ኦፍ አትራክሽን በራሴ መጽሐፍ ላይ አስተሳሰብን በመለወጥ ራስን መለወጥ የሚለው አንደኛው ምዕራፍ የስበት ህግ የሚለው ሀሳብ ነው። እያንዳንዱ ነገር ያደረግከው ነገር ይስባል፣ ያሰብከው ነገር ይሳባል። እያንዳንዱ ነገር በስበት ህግ ውስጥ የተዋቀረ ነው። አንድ ማምነው ከመጽሐፍ ቅዱስ እንደዚህ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ በእጄ አለ ለእያንዳንዱ ሰው የሚከፈለው እንደ ስራው መጠን ነው ፈጣሪ መጨረሻ ላይ ላደረከው ለሰራከው ነገር የስራህን ይሰጣል የሚሰጠው የእምነትህን ልክ የስራህን ልክ ነው ስለዚህ በምድር ላይ የምታስበው መልካምን ስታስብ መልካም ይገጥማል ክፉን ስታስብ ክፉ ይገጥማል ባጭሩ ይሄን ካልኩ ከዚህ በኋላ ያሉትን ስበት ህግ እንዴት ይሰራል? ምንድነው ምስጢሩ? እንዴት ነው ራሳችን ላፕላይ ማድረግ የምንችለው የሚለውን ሀሳብ በስፋት ከፈለጋችሁ በቀጣይ ክፍል አስቀምጥላችኋለሁ። ለነበረን ጊዜ በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችንን ኢትዮጵያን ይባርክ። ቸር ሰንብቱ።